ነገር እኮ አልተረዳኸኝም። ሰሞኑን እኮ ነው እያሳለፍክ ያለሁትን ነገር እኮ አንተ አልተረዳኸኝም። አሁን የሆነ ነገር ሆኖ ነው እንጂ እንደዚህ ሊሆን አይችልም። አሞታል። አይ ነው ስላመም ሆኖ እንደዚህ እየሆነ ያለው እንጂ ሰሞኑን እያሳየኝ ያለው ባህሪ ልክ አይደለም። በቃ ሰሜን እ እያጠፋችሁ ነው። ቶፋ ለማንም ተጠሰሜን እያጠፋችሁ ነው። ቢያውቀው ኖሮ እንደዛ ባላደረገኝ ነበር

እኔ መረጋበይ ችግር የለን። በለት ገቢ እሷና ቀድማ መግባት ያለባት ለምን እኔ ነኝ ፍቅረኛ ነገር እቀናለው። በቃ ነው ቆንጆ ደግሞ መቅናት ለአኑ ማሳየት አልፈልግም። በኩል ቢሆን ግን ደግሞ ልጅቷ ጥሩ ሪሰርች የምትሄድ ምክንያቱም ለምንድን ነው ሰው እስክትሄድ የምጠብቀው መረበሻ ምትፈልግ ይ እንዲ እሷን አልፈልጋትም ብለያት አልፈልግም። ይናኑ ለማጣላት ነው እንደዚህ እያደረገች ያለችው ቶፋ። እሱ ደግሞ እየገቡ አይደለም በእሱ በኩል ስለመጣች እሷ ማስቀየም የማይፈልግ እና ካናደድሽ፣ ማንም ሰው ላይ ነው እጅሽ የምሰነዝር ሆን ያላቅሽም እንዲ እና የምሰነዝርስ ያን ያለ እሷ ላይ ልመታት ይችላል። በመታት እዛው ፊት ለፊት አልመታትም ማማረም ይሄዳሉ። እንደዚህ በምንም ፈርታኝ ነው የቀረችው ብላ ነው የምትፎክረው። እኔ ኩንጁ ስደፋብኝ እንኳን ጉዘጥ ብዬ ነው ትቻት ሄድኩት እንጂ እንደዛ ባደረገች ሰዓት ላይ ከአኑ ጋር መጣላ ትፈልግ ነገር እዛው ነው ትቻት የሆነ ነገር እንጣላ ነበር። እሷ ማናት እና ነው እኔ አኑን እንዳለ የምትፈልገው ማናት እሷ? እንዲህ በጣም በጣም አበዛችሁ። በጣም ነው ያበዛችሁ።

ያረገችኝ ያለች ነገር እኳ ላይ አንተ አንተ እኳ ላይ ያየሁት እዛ የተፈጠረው ነገር እያንዳንዱ ነገር አይቻልም። ከዚህ በፊት የነበረውንም ነገር በቪዲዮ አይቻልም አይደል እኮ። ምንድን ነው ያና የተጋነነ ነገር እኳ ለምኩት እያ አይ ተጋነነ ነገር አይደለም ነው ያልኩ። አሁን ግን እኔ አሁን ማየት ፈልጋለሁ። በቃ በቃ ማየት ፈልጋለሁ። አሞታል አይደለ። በቃ አሞታል፣ አሞታል ቶፋ አሞታል፣ በደንብ አሞታል። እንዳመሙ ደግሞ በደንብ አይቻለሁ።

እኔ ችግር የለብኝም፣ በቃ የራሷ ጉዳይ። ግን ደግሞ እሱ እኔ ጋር መቶ ሁኔታ ታመሙ አለ ሆስፒታል ሆስፒታል ኮሰርኩት በኋላ ማለው። እሱም እኮ እኔን ማየት ይፈልጋል። እሱም አንቺን ማየት አልፈለገም እኮ ነው ላይ ያለኝ። እኔ እንደዛ አለ ደግሞ ላይ አንቺን ማየት አይፈልግም ትንሽ እንደፈለገው ቢሆን ኖሮ ደስ ይለኝ ነበር ግን በቃ አልቻልኩኝም አልቻልኩኝ ካላየሁትኝ ማበድ እየመሰለኝ የሆነ ነገር ይሆናል ብዬ ነው ያሰብኩ ያለሁት ምንም ግን አልሆነም አይደል እኔ ናታ ምንም አልሆነም አልኩሽ ልጅቷም ደግሞ ከአንቺ ይልቅ ለሱ ትቀርበዋለች ስለዚህ ከአንቺ ይልቅ እኔ ለሱ ቀርበዋ ከእሱ ከእኔ በላይ እሷ ናት የምትቀርበው አይደለም እና ከአንቺ ይልቅ ያልኩሽ አንቺን ከምትቀርበሽ ይልቅ እሱን ትቀርበዋለች ነው ስለዚህ ከአንቺ ይልቅ ለሱ ነው ልታገዝ የምትችለው ነው ነው የምልሽ ስለዚህ የሱን ሴት ፊት አስቀድማለች ነው። ማናት ነው እሷ ማናት ይመለከታታል። ቶፋ አንተ እኮ አልተረዳኸኝም። ሰሞኑን እኮን እያሳለፍክ ያለትን ነገር እኮ አንተ አልተረዳኸኝም። አን የሆነ ነገር ሆኖ ነው እንጂ እንደዚህ ሊሆን አይችልም። አሞታ ላይ ነው ስለመሆኑ እንደዚህ እየሆነ ያለው እንጂ፣ ሰሞኑን እያሳየኝ ያለው ባህሪ ልክ አይደለም። በቃ አሁን ደግሞ ታሟል። እንደዚህ ሲሆን አይቻለቅም። ራሱን ስትሆን ይወደቀው ላዩ ፈልጋለሁ ጭንቀት ነው ያሉኝ። እኮ ስለዚህ ጭንቀት የሚያስጨንቀው ከሆነ እኔ እንደ ቤተሰብ ነኝ፣ እንደ ወንድምሽ ነኝ ኝ የአንቺ ብቻ ሳይሆን የአኗርም ወንድም እንደወፈኝ መታሰብ ከሆነ የሁለታቸው ነገር ያሳስበኛል። ነው የሁለታቸውን ህመም ያሳምመኛል አይደል? ስለዚህ ችግር ሊፈጠር ይችላል። እንዴት ሰው አንድ ቤት ላይ አንድ ሁኔታ ላይ እየኖረ እንዴት ነው ችግር ሊፈጠር የሚችለው? ችግር ይፈጠራል። ችግሩን ግን ፊክስ የምታደርጉበት መንገድ ግን የእናንተ ልክ አይደለም። የተጫጫዋችሁ ምናምን እንዴት ነው መፈቱት? ችግሩ እየባሰ እየጨመረ እየጨመረ ይመጣል እንጂ ይቀንሳል እንዴ? እንዴ እሱም ስሜት ነው፣ አንቺም ስሜት። እንዴት ኖርሽ? የምትዘለ ባላረኩት ነገር ነው የሚወቅሰኝ። ይህ ባላረኩት ነገር ነው ከዚህ ቀደም ትያል ተጠባ ይቻታለሁ ብሎ እኮ ባላደረግሽው ነገር እኮ ብዙ ነገር ሄደን ተሳስተናል። አረን ሁሌ እንደዚያ መሆን አለበት ይሆናል ነው? እድሜያችንን ሙሉ ተጨቃጭቀን ነው ማሳለፍ ያለበት? አሁን ያስረዳሽበት መንገድ ልክ ነበር። ያንቺ አያላስረኩት መቃልቅ ከመነሽ አመነሽ ነው። ካላመነሽ ግን በራሱ ነው ማያምነኝ። አንዲት ሴት መታ ተደብድቤ ያሉ ስላለች ነው ማያምነኝ። አሁን አልመጣሁት አንተ ማምነ ማርያምን በላ አንተ ማምናቸው ነው እንዴት ነው ማለት? እኔ ማርያም ነው ምን ያላደረኩትም ቋንቋ እንዴት ን ነው አስደበደብሻት ብዬ አላምንም። በፍጹም እሷ እንዳለችው አስደበደበች ምናምን የሚለው ነገር አላምንም። እና ግን ሊሆን ይችላል። ምክንያቱም ከዚህ ቀደም ነገር እኮ ነው አይደል እንዴ

መተሻት እንደሆነ ማለት እሷ ለመናገር ነገር ሼም ይዟት መጣችኝ። ማለት ሼም ይዟት አስደበደበች ምናምን ብላ ይሆናል ብዬሽ አሰብኩኝ፣ እንጂ ለተመሻት እንደምትሽ መገመት አይከብደኝ ነው። እንደዛ አልችልም፣ እኔ አልችልም እንደዛ ላደርጋት። እንዴ የፈለገ ነገር ቢሆን እንደዛ አስኩቶን ድረስ ላረጋት እችላለሁ። በመታት በጥፊ ነው። ሌላ ምን አረጋታለሁ? ያንቺ ጥፊ አያበለዝም ቱፋ

ማለት አለው መረበሽ ነው ተያያዝሽው ቆይ የኔ ባል እኮ ነው የኔ ፍቅረኛ እኮ ነው አይደለ እሺ በመሃላችሁ ንፋስ እንዲገባ አታድርጊ እኔ እኔን ጭራሽ ንፋስ እንዲገባ እያደረኩ ያለሁት እሺ ሁልጊዜ ታዲያ ወንድ ልጅ የምትጨቀጭቂው ከሆነ ታዲያ ሰላም የሚያገኝ ነው የሚመስልሽ ሁሌም ማለት ነው የሰው ልጅ የሰው ልጅ አይደለም የወንድ ልጅ ተፈጥሮ ሆኖ ሰላሙን ይፈልጋል እና ደግሞ ትንሽዬም ቢሆን ትንሽዬም ቅጥበትም ይሁን ትንሽ ጭቅጭቅ የሚረብሸው ነገር ካለ ኮንፈርት ዞኑን ይፈልጋል። እንደዚህ እንደዚህ ነች ምናምን ነገር ብዬሽ ለአንቺ ስለ እሷ መጥፎ ነገር ላወራለች በፍጹም አልፈልግም። እና ደግሞ አላውቃትም በዚህ ልክ ጥሩ ነችም መጥፎ ነችም ለማለትም

ያልቻለ ነገር እኮ ነው። ጠየቅኳችሁ። እመኑኝ እኮ ነው ያልኳችሁ። እንድታምኑ ነው የፈለኩት በሌላ መልኩ

ቶፋ ማርያም ነው። ም እሺ፣ በምን ልማልላችሁ፣ በምን ላሳያችሁ? ለምንድን ምን እየጠበቅ ያለው፣ በመታት ማለት ነው። ቪዲዮ አብሮች በደንብ ነበር የምቀጠቅጣት መቀጥቀጥ ፈልግ ማለት ነው። መምታት ብፈልግ ግን ደግሞ እኔ አልፈልግም። አይደለም፣ መደበቅ ብፈልግ ኖሮ ነው እያልኩ ያለሁት። ከዛ ምስክር ቦዲጋርድሽ ነው ምንቴ? እኔ ምን አውቃለው? ቶፋ አልገባህም እንጂ እኮ ማለት ነው። እሷ ራሱ እሱና እኔ እንድንጣላ እየፈለገች ያለችሁት። እሷና እኔ ለማለየት ነው እየፈለገች ያለችሁት። አሁን ታዲያ እሷ በፈለገችው መንገድ ላይ እኔ ስደፋብኝ እንኳን ጉጥ ብዬ ትቻት ሄድኩት እንጂ ነገር እንጣላ ነበር አይደለ? ግን ደግሞ እሺ ብዬ በሰላም ተለያየን ብዙ ጊዜ አሁን ግን በዚህ ነገር ላይ አንቺ ጥፋተኛ እንደሆንሽ ነው እየታሰበኛለሁ። ምክንያቱም ሁኔታዎችን ለቀቅ አድርገሽ ቀለል አድርገሽ ማለፍ የምትሻቸው ነገሮች እያንዳንዱ ነገር ዲቴል እያየሽ ምናምን ነገር ውስብስብ እያደረግሽ ነው። እሺ ይሁን። ከዚህ ቀደም እኮ ያንቺ ቦይፍሬንድ ነው ከዚህ በፊት የነበረ ከአኑ በፊት የነበረ ሰው ምናምን መጥቶ ሄዷል አይደለ? ያን የተፈጠረውን ችግር ዛሬ እናንተ በአኑ የድሮ ምናምን ታሪክ ምናምን ተብሎ ድጋሚ እንደሰው ኢንቴንሽን መፈጠር ነበረበት ከዛ ብለሽ ሁኔታዎች የሆነ ነገሮች ሲፈጠሩ ሁኔታዎች የምታስተካክሉበት መንገድ ነው እንጂ የምታጋግሉበትን ነገር ላይ ፎከስ አታርጉበት እንጂ ልዩ ብዙ የሚያስጨንቅ ነገር አለ ክዬ እዚህ ችጋ ምናምን ነገር እኛ ነው ሶስተኛ ወገን መተን ሆነን መተን እናንተ ጋር ምናምን ተቀላቅለን ይህን ነገር ፊክስ ለማድረግ ምናምን የምንሯሯጥበት ጊዜ የለንም። አሁን ላይ ባለንበት ሁኔታ ነው የምልሽ በጣም ብዙ ነገሮች አሉብን። ስለዚህ ከዛ ከዛ አንጻር የእናንተን ነገር ራሳችሁ ፊክስ የምታርጉበት ነገር አመቻችሁ። በዛ ላይ ደግሞ ላይክ እንደዚህ ቁ ተቀጣችሁ ምያወራችሁ እንዴት ነው ትባሉ? እንዴት ነው ትባሉ? ፈቃደኛ አይደለም። እኔ እኮ በሰላም እቤት እየጠበኩሽ ነው ሲለኝኩ በቃ በሰላም አውርተን እንፈተዋለን ብዬ እቤት ሲጠብቀኝ ስገባ እሳት ኮርሶ ነው የጠበቀኝ። ከዛ በኋላ ደብድበሻታል፣ እንዴት እንደዚህ ታደርጋለሽ ምናምን ነገር። ከዛ በኋላ ደሞ ተናዱ አይኑ ደም መስሎ እንደዚያ እንደሚያሞት አውቃለሁ ሲናደድ ወደቀብኝ እሺ ብዬ አነሳሁትኝ ይዤው ሄድ፣ ሆስፒታል የተፈጠረው ነገር አሁን ማን የደወለላት ምንቴ ምን ብሎ በምንም ትምጣ፣ እዛ የደረግሽው ነገር አስፈላጊ ነው። እኔ መረጋቢያ ችግር የለም፣ በኋላ ትገቢያለሽ አልኩሽ አይደል? እሷ ቀድማ መግባት ያለባት ታሞ ነው የገባው ሆስፒታል ታሞ ነው የገባው። ኪያ ታሞ ገብቶ ታዲያ ሌላ ድጋሜ ጩኸት እናንተ መስማት ነበረበት። በዛ ላይ ያሁኑ ብዙ እስኪታዘብን ድረስ ኪያ እንደ አንቺ እኮ ትንሽ ከእሷ ቢያንስ ከአደባባይ ላይ ከእሷ ጋር ኩላ ፍላጊት ካፈቻለች ታይ ያከበተችው ምናምን ስም የላትም፣ ማለት ያንን ግድ ላይ ስጣት ይችላል። እንደ አንቺም በጣም እሱ እኮ የሚያከሻል አይደል እንዴ፣ አታየውም ስትለኝ ዝም ነበር ምናምን ነገር ብለሻት ብታልፊ፣ እኔም ነበርኩኝ አይደል ቦታው ላይ ቢያንስ እኔን እንኳን አዳመጥሽኝም እኮ ነው ኪዩ፣ እረጋበይ አመቻች አስገባሻለሁ። ማናት እሷ የምትከለክለኝ? ብለሽ እሷ ላይ ፎከስሽን ከምታደርግ ሆን አናግሬልሽ ነበረ። በቃ መጨረስ እንችል ነበር። አሁን እንኳን እዚህ ራሱ ካይመጣሁሽ በስንት መከራ እኮ ነው ይሄ አሁንም። ቶፋ መሄድ እፈልጋለሁ፣ ማየት እፈልጋለሁ። እሱን ገብርኤልም ማየት እፈልጋለሁ። ሳላየው በምንም ታምር ልቆ እያልሽ እና ቶፋ ሄዳለሁ ከዛ እሷ ሮዚ እስክትወጣ ጠብቅና ከወጣች በኋላ እደውልልሻለሁ፣ መተሽ ታይዋለሽ። ስለዚህ በቃ እሷ እንደፈለገች ነው የሚሆነው ማለት ነው። እዛ ቦታ ላይ መረበሽ የለበትም ነው። አሁን ተጨንቆ እኮ ነው። እድል እንደዚያ ይገባው ለእሱ መታሰብ የለት ከሆነ በያንሳይንን እሺ በይ። ከሮዚ በላይ አታስቢለትም ሲጀመር። አስቢለት በደንብ ነው አስቢለት፣ ከሆነ አንቺ እራስሽንም ማሳጠተሽም ሊሆን ይችላል። ራስሽ ተጎድተሽም ቢሆን እሱ ሰላም የሚሆንበት ነገር ማመቻቸት አለብኝ። ስለዚህ ሰላም እንዲሆን እኔ መራቅ አለብኝ ከሱ። እዛ መረበሽ የለበትም ነው ማውራው። አማርኛ እኮ ነው አማርኛ እያወራለሁ። ማን ነግባባው? ሁላችሁንም መረዘቻችሁ። ከኔ ጋር ተገናኝታ እንኳን አታቅም

እንዲጨነቅ ማትፈልጊ ከሆነ እንዲታመም ማትፈልጊ ከሆነ ሽ ነገር ብቻ ማድረግ ነው። ምንድነው የማደርገው? እንሄዳለን ዛሬ ምናልባት ላያደር ይችላል። ካላደረ ቤት ቤቱ ሲገባ ቤቱ ይዤ እሄዳለሁ። የሚያደር ከሆነ ደግሞ ሮዚን በሆነ አይነት መንገድ ከዛ ቦታ ላይ እንድትላቀቅ አድርጋት። እኔ ከእሷ በጣም ምናምን ነገር አትበይበቅ። ስለ እሷ አይደለም እያወራሁሽ ያለሁት እዛ ቦታ ላይ መረበሽ ስለሌለበት ብቻ። እሷን ደግሞ በዚህ ልክ በአንቺ ልክ ተግባብቻት እንዳይረበሽ እንዳትጫጫሁ ምናምን፣ እሷ ትግባ ምናምን። ማስረዳት አልችልም። እሷን ይዘናል፣ ተግባቦት የለንም። ገብተሻል? ሀሳቢ፣ እውነት ለመናገር አውቃታለሁ፣ አብሮ አደጋችን ነው። ከልጅነት ጀምሮ አውቃታለሁ፣ ግን ደግሞ እንተዋወቃለን ማለት አሪፍ ነን እንቤስትንን ማለት አይደለም። ያን ያህል ተግባቦት የለንም። እንደው ከወንድሟ ጋር በጣም ክሎዝ ነበር፣ በጣም ነበር ወንዶ። ከእሷ ጋር ግን ያን ያህል አይደለም። ዲፕ የሆነ ጓደኝነት የለንም። ምንም ከረጅም ጊዜ በኋላ ነው ከአረብ ሀገር የመጣችው እና ምንም በቃ ኬፍ ምናምን ተባብለናል እዛው ሆስፒታል ስንገናኝ ከዛ ፊት አላገኘኋትም ስለዚህ እሷ እንደዚህ እንደዚህ ብዬ መናገር አልችልም ስለዚህ አንቺን ነው መናገር የምችለው አንቺ ነው እ መምታት ብፈልግ ኖሮ በደንብ ነበር የምቀጠቅጣት። እንደዚያ አላስቀምጣትም። አላመንከኝም ማለት ነው። እንደዚህ ያልከኝ ከሆነ አላመንከኝም ማለት ነው። እኔ እና አንቺን ነገር

አንቺ ጋር ያለው መፍትሄ እና ደግሞ እየነገርኩሽ ምንድነው። ስለዚህ ምንም ጭቅጭቅ የበዛበት ቤት መቼም ሰላማዊ ሊሆን አይችልም፣ መቼም። ስለዚህ እናንተ ላይ የሚያምርባችሁ ፍጥጭ ስጥ ስትጫወቱ ምናምን አነገር እንጂ፣ በሆነ ባልሆኑ አዲስ ከጣላችሁ ራሱ ሚዲያ ላይ ባትለቁት ደስ ይለኛል። እኔ ወይስ ሚዲያ ወን ችግር የለም ማንም መስሎ ሚላችሁ ነገር የለም። ከዛ በላይ የእናንተ ነገር ያሳስበኛል።

አይገርም ቪዲዮ ራሱ አብርተው ምናምን ጀምረው ምናምን ነገር ሻይ ቡና እየተፋፋሉ ነው የሚጠብቁኝ። እኔ ስጠብቁኝ ከኔ ጋር መምጣት ሲገባ ወደ ሰው ጋር ከኔ ጋር አብረ መሄድ ሲገባ ማለት ነው። ስለዚህ ከሆን በቃ ፈርታ ምን እያጠፋችሁ ነው? ሰሜን እንደዛ ባላረገኝ ነበር።

አልገባም የምለው ነገር ፋሚሊዎች በጣም ተጨንቅ ያለው፣ እውነት ለመናገር ከሆነ ገብሬልና ያለበትን ሁኔታ አላወቅኝም። አሁን እንዲህ ሲታመመ ቀላል ነገር ነው። እያወራሁሽ ያለሁት እኔ እዛ እሄዳለሁ ይጠራሻል ካልሆነ ደግሞማያድር ከሆነ ደግሞ ደውልሽና ቤት መልሻለ ወይ ቤት ትሄጃለሽ ወይ መጠን አብረን እንሄዳለን። ከዛ ያለው ነገር እዛ ትጨርሳላችሁ። እንዲህ እየተቀጧችሁ ምናምን ነገር ምን መስተካከል የሚችል ነገር የለም። እሷናት እሱ ነው እንዳትገባ ያለች ምንም ትንሽ ነው የተነጋገርነው። እንደዚህ እንደዚህ ተስተባብለናል ብሎ ነው። ስለዚህ ቢያንስ ራሱን የመሰለውን ነገር ነው። አሁን እኔም እኮ መስሎ ነበረ፣ ግን ረጋ ብለሽ ስላወራሽኝ አመንኩሽ። አልመጣኋትም ስትይኝ አመንኩሽ። ግን እኔ መስሎ ነበረ ነው ቢመስለው ደግሞ ኖርማል ነው። ነው ከአንቺ ባህሪ አንጻር አይመስለውም ሊባል አይችልም። እኔ ሰው ደበድባለሁ ቶፋ

እየተጫጫዋችሁ መቼም መደማመጥ የለም ወይ? ሶማሌ አይደላችሁ? ሶማሌ ነው እኮ ሁለቱም። እየጮሁ እያወሩ መደማመጥ ይችላሉ ወይ? አይደለሽ ሶማሌ፣ ቁመትና መልክሽ እንጂ ሶማሌ ሆነ እንጂ አይበርድም ጥቁር ሰው አይበርድም ይባላል ነገር ያለበት እሱ ታሞ ድጋሚ የሚበሳጭበትን ነገር ነገር ማመቻቸት ያለብን አይመስለኝም ገባኝ በቃ ችግር የለውም ሁሉ ነገር አስተካክላለሁ እ ፋሚሊ ምን ማድረግ እንዳለብኝ አላውቅም። በቃ በጣም ነው የከበደኝ። እንዴት አርጋ እንዳስወጣችኝ ማሳየት ስላልቻልኩኝ ነው። በቃ በሳሳት ላይ ካሜራ ማብራት ምናምን የሚባለው ነገር ጭራሽ ነው ያልመጣልኝ። አኑን ሆስፒታል ማስገባትና ደህና መሆኑን ማረጋገጥ ነበር የፈለኩት፣ ግን ማንም እንደደወለላት አላውቅም። ምን እንደ አንተ አልደወልኩላትም አታደርገውም አይደለም እና ማን ይደውልላት ማን ደውሎላት ነው በዛ ፍጥነት የመጣችው ስልኬን ጠልፏለች እ ምን እንደ አንተ ምን ምን እያልክ ነው ያለ ፋሚሊዎች በተቻለን አቅም አላቅም ብቻ ግን በጣም ጨንቆኛል። በጣም የከበደኝ ምንም ነገር ደና አይደለም። አኑ ደና አይደለም፣ ምንም ደና አይደለም። ያለበት ሁኔታ ምናምን ነገር ባሳያችሁ፣ ምንም ደና አይደለም። እና ደና የሚሆንበት ነገር እባካችሁ ጸልዩልኝ። በቃ የምችለው ነገር ጸልዩልኝ፣ እናንተ ጸልዩልኝ፣ እናንተ ጸልዩልኝ እና ኮሜንት ላይ ስታበረታችሁኝ ብቻ ነው ደና ልሆን የምችለው። ስለዚህ ጸልውልኝ፣ ሆነ ነገር በሉልኝ። በጣም ጨንቆኛል። ከላየሁት ማብድ ማብድ እየመሰለኝ ነው፣ አላውቅም ግን ደግሞ ቶፋ እዛ ከደረሰ በኋላ ምን ሊል እንደሚችል አላውቅም። ጸልውልኝ ፋሚሊ፣ በቃ ከዚህ በላይ ምንም ልል አልችልም። እንዲያ